አልፈልግም። ምን የማይመስል ቀሽም ሐሳብ ስለሆነ ሐሳብህን ውድቅ አድርጌዋለሁ። ቆይ አንተ ከሷ ንብስ ምን አለ? ሀብቷን በአቋራጭ ማግኘት አይሻልም እንዴ? በእርግጥ ሐሳብ ሳይሆን ጨዋታ ነው። ቀሽም ይሆነብኝ ይልቁ ነው። ፍቅረኛህን የምትፈልጋት ከሆነ እዛ ቤት ያዘዝኩን ሥራ ሰርተህ በቶሎ ብትወጣ ይሻልሃል። ሄሎ ሄሎ። ይህ ሰው የሆነ ሲሆን ምርጫም እየሰጠኝ አለ። ሰፌ ተሽሎሽ ነው እዚህ የተቀመጥሽው፣ ደሞ ሉ ላይ የለችም እንዴ? ምን ላድርግ ብለሽ ነው? ቤቱን አስጠላኝ። እዛ አልጋ ላይ ተኝቼ ደግሞ ሞት ሞት ነው ሸትኝ ብታይ። ይህኔናት አይዞሽሽ። ቆይ እንደውም ለአንድ ሳምንት የሚሆን የዲያሌሲስ ገንዘብ አዘጋጅቼልሻለሁ እንጂ ምን ላድርግ እኔ ሳልበላ ቀራለሁ እንጂ አክስቴታማማ ታማማ ዝም ብዬ ላይ ሰሞኑን ሉላ እያዘነች ነው ማለት? ቆይ አዲስ የተፈጠረ ነገር አለ እንዴ? ነው የማላውቀው። አንቺ ብቻ ዝም ብለሽ በሽታሽን አዳምጪ፣ ሌላውን ነገር ለኔና ለሉላ ተይለን። አሁን ስ ራስ ወዳድ የሆንኩ ነው መሰለኝ። የቱ ጋር ነው ራስ ወዳድ ሆንሹ? መቼም ይሄን በሽታ ፈልገሽ አላመጣሽውም አይደል? በርግጥ ሉላን ለማታለል አውቀሽ ታመምዩይሽ ነበር። ሰው የአፉን ፍሬ ይበላል አይደለም ሚባለው? እሷ ላይ የሰራሁት ግፍ ነው እንደዚህ የሚያንከራትተኝ። ውሽ ዘርፌ ያለፈውን ነገር እያነሳሽ አታላዝኝብኝ። ይልቅ ሉላ እዛ ቤት እንደገባች ብዙ ገንዘብ እናገኛለን። ለአንቺ ደግሞ ቆንጆ ቤት ልንከራይልሽ አስበናል። ደግሞ የምትንከባከብሽ ሰራተኛ እንቀጥርልሻለን። መቼም የሀሳቢ አንቺ እንደሆነ ብቻ ግልጽ ነው አደል እንዴ? እና ገና በአንድ ቀን እዛ ቤት ምንድነኝ ብለሽ ልትገቢ ነው? ምንም ልሁን እኔ ከአደራ ልጄ ለሰከንድ እንኳን አልለይ። ወይኒ ዘርፌ ግን ለምንድነው እንደዚህ ድርቅ ምትዩ? ነገርኩሽ እኮ እንደውም ይሄ ነገር ሉላ ላይ ችግር የሚፈጥርባት ከሆነ ሁሉ ነገር ሊቀር ይችላል። ለምን እኔ ድብን ብዬ አልሞትም? ሁሉ ነገር ይቀራል ስለምን። ምን አደጋ ነው የምታወሪው? ይልቅ የማይሆን ነገር እየተናገርሽ የልጅቷንም እድል የአንችንም የመዳን ተስፋ አታጨልም። ደግሞ ሉላ ኩላሊትሽን እንደምሰጭኝ ነገረችኝ እና የደገሰው ኩላሊት ስላገኘሽ ደሳለሽ። ቲጂ ያለ አንዳች ጥቅም አካልሽን ቆርጠሽ እንደማሰጭኝ ያውቃለሁ። በእርግጥ ይህንን ነገር በማድረጌ ትልቅ ጥቅም አገኛለሁ፣ የሰው ህይወት አተርፋለሁ እና ከዚህ በላይ ትልቅ ጥቅም አለ። ይልቅ ወደ ቤት ገብተን እናወራው። ደግሞ እኮ ጁስ ይዤ እልሽ መጥቻለሁ። ወይ ይሄን ሁሉ ገንዘብ አውጥተሽ እኮ መግዛት አልነበረብሽ። ማላገጥሽ ነው። እስከ ዛሬ ድረስ ገንዘቤን አውጥቼ ኩላሊትሽን የማሳጠብሽ እኔ መስሎኝ። ቆይ ምን ላደርግ ከእናንተ ምስጋና ባልጠብቅ ፈጣሪ ይሰጠኛል ብዬ እኮ ነው። ለማንኛውም ትንሽ ውስጥ እንግባ። ገና ብዙ የምናወራው ነገር አለ

ሁለቴ ይቅርታ አለ እንዴ? አሁን ከአንተ ጋር ጸብ የለኝም። ጸብ ከሌለ ለምን እኔ እንደዚህ ታስጨንቀኛለህ? እኔ ለቤዛ መርዝ መስጠት አልችልም ነግሬአለሁ እኮ። መርዝ አይደለም ብዬ ነግሬአለሁ። እሱ ለእኔ ተው እባክህ፣ እንደ ባለፈው መርዙን ወስድ። አስመረመርከው እንዴ? ደሙ ቢሆንስ? የቤዛ ህይወት ከሉስ ይበልጣል እንዴ? እኔ ለቤዛ መርዝ መስጠት አልችልም አልኩህ እኮ። ስለዚህ ከሉስ ህይወት ይልቅ የቤዛ ህይወት ይበልጣል ብለሃል። ችግር የለው። ሥራችን ጨርሰናል ማለት ነው። ዛሬ ለሊቴ ፍቅረኛን ሬሳ በርህ ላይ ያጋድምልሃል። ምን እያደረግክ ቅንጅርት? አሁንም እያስቸገረ ነው አይደል? አሁንም ሱራፌልን በአይኔ እንዳለየው ብሏል። ለነገሩ በቅንጅርትም አይፈረድበትም። እሱ እንደኛ ያየውን ሳይሆን የሰማውን ነው እያመነ ያለው። ታውቂያለሽ፣ ቅንጅርትን እዚህ ማምጣት አልነበረብንም። በቃ ችግር የለውም፣ አታስቢ። ነጩና ጋር ደውዬ ከዚህ እንዲወስዱ ታደርጋለሁ። ማማዬም ሉሲም በቤት የሉም። ማጋት ታስቀምጠው ትችላለን። ችግር የለውም። አንዱ ጋር ጎረቤት ይሆናል፣ የሚያውሱ አይጠፋም። ሳሚ ግን ምንም የደበከኝ ነገር የለም። አሁንም ድረስ መረጋጋት አይታይብህም። ደህና ነኝ። ለመሆን እየሞከርኩ ነው ማለት ደህና መሆን ይመስለኛል። አትጨነቂ። የሆነ ትልቅ የደበከኝ ነገር እንዳለማ ግልጽ ነው። ሰዎች ቤቱ ልጅ አታርፊ ነበር እንዴ? አንቺ ሌለሽበት እኮ በጣም ከበደ። አለቀኝ እኮ የሆነ ገንዘብ ለጠይቀው እስኪ መጣ እየጠበኩት ነበር። አሁን ጓደኛ ስለሌለች የሷን ቦታ እየሸፈንኩላት ነው። አንቺንም ማንገላታውሽ አደለ። ለምንድን ነው ስለ እኔ መንገላታት የምታስብ? አንቺ በሽታ ሁን የተሸከምሸዋለሽ። አለ እንዴ? ቆያቺ፣ ቲጂ ሙራት መታ ነበር እን? በሌላት ገንዘብ እኮ አንድ ሊትር ጁስ ገዝታልኝ መጣች። ድሮም እኮ ሲኖራት አታውቅበት፣ ወዶ አይስቋል። አያክስቴ ምን ላድርግ ብለሽ ነው? የተልባን ዘዴ ተጠቅመን እያረረን እንሳቅ እንጂ። እሺ ቆይ የሚበላ ነገር ምን ላምጣልሽ? አይ ምንም አልፈልግም ሉላዬ፣ አንቺን ብቻ ለማየት ነው እየተንፏቀቅኩ መጣሁት። ቆይ ለምን እዛው ቤት አልተቀመጥሽም ነበር መጣሁ ብዬሽ? አንድ የወጣሁት ደግሞ ቤት ውስጥ ምንም የሚበላ ነገር ስላልነበር ነው እኮ። አለቀይ ጋር ያለኝ ገንዘብ ልቀበል የመጣሁት በእርግጥ እዚህ የሚሰሩ ሰራተኞች የሆነ ገንዘብ አዋጥተው ሰጥተውኛል፣ ግን እሱ ከዲያሊሲስ አያልፍም። አንድ የማውራሽ ብርቱ ጉዳይ አለኝ። ምንድን ነው እሱ? ስራሽን ስጨርሻ አይሻልም? ምንድን ነው አክስ፣ ችግር አለ። እንደ እቺ ቲጄ የሚሏትን እስስት ውስጤ እያመናት አይደለም። እኔ ከመጀመሪያውኑ እንዳላመንኳት ነግሬሽ ነበር። አንቺ ልክ ነበርሽ ሽሉላዬ፣ እኔ ነኝ የተሞኘሁት። ግን አሁን ምንም ነገር ብንል ወደ ኋላ መመለስ አንችልም ምክንያቱም ከምንም በላይ ያንቺ ህይወት ይቀድማል እውነት ግን ቤዛ የተባለችው ልጅ ሞታለች ነው ወይስ ጠፍታ ቀርታ ነው ቆይ ለምንድን ነው ስለዚህ ጉዳይ አሁን ላይ ማጣራት የፈለግሽው ህሊና ክፉ ሴት ነሽ እያለ እየሞቀተኛ ቆይ ከኔ የደበቅሹ ነገር አለ እንዴ ስንቴ ነው የምነግርህ? የኔን ትዕዛዝ እስክታገኝ ድረስ ጠብቅ። እቅድ እኮ በማንኛውም ሰዓት ሊቀየር ይችላል። ይልቅ ቤዛ የምትገባበትን እና የምትወጣበትን በደንብ ተከታተል። ቆይቼ እደውላለሁ። እርግጠኛ ነኝ እኔን ፈልግ ለሚመጣ የቸገረው እርጉዝ ያገባል ሲባል አልሰማሽም? የባሰበት ደግሞ መጫት ከቤዛ ጋር ታረቃችሁ እንዴ? ተጣልተን ነበር እንዴ? እንደ ሕጻን ልጅ ስትጣሉ ስትታረቁ አይደል እንደ የምትሉት። ቤዝዬ ግን በጣም ታሳዝነኛለች የኔ ምስኪን። መገለባበጡን ነው የተማረ ነው፣ ከአንቺ አይመስልሽም? ቤዝዬ በፍጹም የምትጠላ አይነት ልጅ አላለች። የምሬ ነው። እሷን ያስቀየምኳቸው ቀኖች በሙሉ የተረገሙ የሆነ። ይልቅ ከሮቤል ጋር እንዴት ናችሁ? የዛን እርኩስ ስም አታንሳብኝ፣ እሺ ይመስለኛል። የሳሩንን ልጅ እሱ ሳያቅ ስላስለቀቅሽበት በጣም ተናዱብሽ ነበር ግን ደግሞ እንደ ጨካኝነቱና እንደዛ አስፈሪነቱ ሳይሽ ምንም ነገር አላደረገሽም። የሆነ ነገር ፈልገ እንደመጣት አስታውቃለ። ቲጂ እንድትረጅኝ ይፈልጋለሁ። ልጅህን ከሆነ ለእናቷ በክብር አስረክብ ይልሃለሁ። ስለ እሱ ላውራሽ አይደለም የመጣሁት። ቤዛ እንዴት ናት? ማለቴ ቤት ምን አዲስ ነገር አለ? ባህሉስ የተንከባከባት ነው? እነዚህን አይነት ጥያቄዎች በትክክል የምትመልስልኝ ከሆነ ልተባበር እችላለሁ። ቆይ አብዝተሽ ስለ ቤዛ ለማወቅ የፈለግሽው ለምንድን ነው? አሁን ላይ በሰራሁት ስራ ፍሬ የምደበቅበት ቦታ አጥቻለሁ። ቆይ አንቺ መቼ ነው ከዚህ ከተለመደ ስታይልሽ የምትላቀቂው? ይሄ እኮ ተነቃበት። በቃ ሌላ ደግሞ ቀይሬ አዲስ ነገር። ሳሚ ከቤዛ ጋር እንድታስታርቀኝ እንፈልጋለሁ። እኔ ምንም ከእሷ የምፈልገው ነገር የለም ይመስለኛል ብዙ አልኮል ጠጥተሻል። አሁንም ህይወቷ አደጋ ላይ ወደቀ ይመስለኛል። ማንንም ማመን እንደሌለባት ንገራት፣ ሮቤልን፣ ሱራፌልን እናም ደግሞ አንቺን ጭምር አይደል? አንተ ባታስታርቀኝም እራሷ ይቀርብ ላይ በቅርቡ እዛ ቤት መግባት አይቀርም። እንደ ድሯችን የምናስቀና ተማማቾቹ ሆነን እንቀጥላለን ይመስለኛል። ጥሩ ሰዓት ላይ አልመጣው። እኔ አልሰከርኩም እሺ። ለነገሩ ለእናንተ የልቡን የሚናገር ሰው ሰከራም ነው አይደል? እና ከሮቤል ጋር ተጣልተናል እያልሽ ነው? መች ተስማምተን እናውቅና ነው። አላማውን ስላከሸፈበት የተጣላው ሰው ሱራፌልን ነው ብዬ ነው። ያው ከአንቺ ጋራ ወጣ ገባ ስለምትሉ ማለት ነው። ምንድን ነው ከኔ የምትፈልገው? ምናልባት ይህንን ምስጢር ለአንቺ በመናገሬ በጣም ሊጸጽተኝ እንደሚችል እርግጠኛ ነኝ። ግን ደግሞ አንድ ነገር ልንገርሽ፣ ይህንን ጉዳይ ለሮቤል ሄደሽ የነገርሽው ሰዓት የመጨረሻ የህይወት ማብቂያሽ ነው የሚሆነው። ጉሮሮሽን ነው። በተስል ልታስፈራራኝ ነው እንደዚህ ድረስ የመጣኸው? እንደውም አልተባበረም። ቆይ አስፈራርተህ እርዳታም ጠይቀህ እንዴት ይሆናል? ሮቤል ሉሲን አግቶብኛል ወይ? ሮቤል በቃ፣ ይህንን ሰው ማገት ልክ ውሃ እንደ መጠጣት ቀላል ነገር አደረገው አይደል? ለነገሩ እኛም ሊያጋብቶብን ነበርኩ። እባክሽ ቲጂ አንቺ የሮቤልን ሚስጥራዊ ቦታዎች በሙሉ ታውቂያለሽ። ስለዚህ እርጅኝ እና ሉሲ ያለችበትን ቦታ እንድጠቀው እፈልገ ነው። ህፃኗን ባሰቅቅሽበት መንገድ ሉሲን የምታስቂል እፈልጋለሁ። በእርግጥ ይሄ ለእኔ ይቀላለሁ። ስለዚህ ምን ያህል እክፈልሽ አውቀዋል። ግን ህይወቴን አደጋ ላይ ልጥል የምችልበት ስራ ነው እንድሰራ እየጠየቀኛለሁ። ለዛ እኮ ነው የጠየቅሽኝን ያህል የምትፈልግም እከፍልሻለሁ እያልኩሽ ያለሁት። አንድ ሚሊየን ብር ብለህ ከየታን ጥተት ትከፍለኛለሁ። ችግር የለውም አንቺ ብቻ ሉሴኒ የማገኝበትን መንገድ ጠቁምኝ እንጂ ያልሽውን ገንዘብ እከፍልሻለሁ። ከቤዛ ተቀብላ ልትሰጠኝ ነው? እራሴ ጋር አለ፣ እሷ መጠየቅ ያስፈልገኝ። ይቅርታ፣ ሀገር እንደማይ ስራ ስለሌለ ያን ያህል ገንዘብ የምታገኝ አይመስለኝም። ይኸውልሽ፣ ትቼ ሱራፌል ማማዬን ውጪ ሄዳ እንድታከም የሚያስፈልገውን ገንዘብ እሸፍናለሁ ስላለ ገንዘቡን በአካውንት ያስገብቶልኛል። ስለዚህ አንቺ ያልሽውን ገንዘብ መክፈል እችላለሁ። ብሩ እጄ ላይ ያለ የምርን ነው። ግን እኮ ዝም ብዬ አንድ ሚሊዮን በር አልኩ እንጂ ዋጋዬን ገና አልተናገርኩ። ችግር የለም። ሉሲን እንዳገኘ ትርጅኝ እንጂ የፈለግሽውን ገንዘብ ሰጥሻለሁ። ገንዘብን በሙሉ ለእኔ ሰጠ፣ እህትም በምን ልታሳክማት ነው? እሱ እኔ ልጨነቅበት፣ እሱ የእኔ ስራ እኮ ነው የሚሆነው። እሺ ጉዳዩን ቀለል ላድርግልሽ። ሉሲ ያገለችበትን ቦታ ብቻ ጠቁሚ፣ ስራውን እኔ ራሴ እሰራዋለሁ። በጣም አሳዘንከኝ። እንደውም ገንዘቡ ይቅርብኝ። የት ሊያስቀምጣት እንደሚችል አጣርቼ እኔ ራሴ እነግርሃለሁ። አረ እንደውም አንተ ራስን መርፋት አይጠበቅብህም። ይህን ነገር የሚያጠሩልኝ ሰዎች የራሴ ሰዎች አሉ። እኔ እንደዚህ ተጨንቄ አንቺ ትቀልጫለሽ አይደል ሮቤል? ለምንድ ነው ሉሲን ያገታት? የዚህን ምክንያት በትክክል የምትነግረኝ ከሆነ ስራዋን እንዳለቀ ቁጠረ። ቆይ አንቺ ለምንድ ነው ይህንን ጉዳይ እንደዚህ አጣርቶ ማወቅ ያስፈለገሽ? አዝናለሁ። ይህንን ነገር የማትነግረኝ ከሆነ በፍጹም ልተባበር አልችልም። እያመመሽ እያውሽ ባት ውጪ ምን አለ አክስቴ። ዝም ብለሽ እኮ ነው የምትጨነቂው። እኔ አሁን በጣም ደህና ነኝ። አይዞሽ፣ ገና ከዚህ በላይ በጣም ደህና ትሆኛለሽ። በያሁን ኒድና አለቀ በሰጠኝ ገንዘብ ሁሉንም ንም መድኒት እገዛልሻለሁ። እኔ አሁን በጣም ደህና ነኝ። ይልቅ ቅድም እነግርሻለሁ ያልኩሽን ነገር ሳልነግርሽ እና ቤት ሄደን አይደርስም። አክስት፣ እዛ ቤት ከመግባትሽ በፊት ስለ ቤዛ በደንብ እንድታጣሪ ፈልጌ ነው። አሁን እኮ አስራ አንደኛው ሰዓት ላይ ነው ያለ ነው። ምንድን ነው ከዚህ በኋላ የምናጣረው? አላውቅም ብቻ የቲጂን መንቀጭቀሽ አይቼ ያቺ ልጅ ባት ሞትስ ብዬ እያሰብኩ ነው። አንቺ ራስሽ አልነበርሽ እንዴ ቲጂን ተከታት እያት ትክክለኛ ሰው መሆኗ እናረጋግጫለል። ይሄ ሰው አይደለው እንዴ ልሳሳት እችላለው እኮ። የተሳሳት ነው ማ ያቺን ሴት አምነናት ቤት ያስገባናት ጊዜ ነው። ግን ደግሞ አንቺን ለማሳከም ከዚህ ውጭ ምንም አማራጭ የለን። የኔን ሕክምና ተዩና እስቲ ስለዛች ልጅ አጣሪ ባክሽ። ስለሷ ማጣራት ምን ያደርግልኛል አክስቴ? ወይ ቲጂ የሚሏት ገላት ወይ ደግሞ ደብቃት ነው የሚሆነው። ውሽ አሬ ሴጣን ጆሮ ይደፈን። ቆይ እቺ ልጅ ሞታለች ብለን ደምድመን አልነበር? ለምንድን ነው አንቺ እንደ አዲስ ማጣራት የፈለግሽው? ቆይ ግን ይህን ነገር እንዴት ማጣራት እንችላለን? አክስቴ እኔ በዚህ ሰዓት ከምንም በላይ የሚያሳስበኝ አንቺ ታክሞ መዳን ብቻ ነው። ስለ እኔ ታክሞ መዳን እርሽው አልኩሽ እኮ። ምን አክስቴ ታመምሽ እንዴ? ደህና ነኝ አልኩሽ እኮ። ለዚህ ነበር ከቤት እንዳትወጪ አልኩሽ። እሺ በቃ ትንሽ ዘጋ እንዲና እንቀመጥ ተበአችም እሺ፣ እነግርሻለሁ። በጣም ጥሩ እየሰማሁ ነው። ግን ይኸውልሽ አንድ ነገር እንድታቂ እፈልጋለሁ። በፍጹም እኔ አንቺን ላምንሽ የምችል ሰው አይደለሁም። ይሄ ነገር ድንገት ካፍሽ ሾልኮ የሚወጣ ከሆነ ትገለኛለህ። እንደምትገለኝ በማማልህ ነግረኸኛል። ያው እኔ ደግሞ ራስ ወዳድ አይደለው። ሞትን ስለምፈራ ለማንም አልናገርም። አሁንስ፣ አሁን ስ ደስ አለ። ቆይ ሮቤል ካንተ ምንድን ነው የሚፈልገው? ምን አድርግ ነው የሚልህ? አንቺና ሱራፌልን አድርጎ ያላችሁን ነገር ምን? ቤዛን ይሄ ተረገመ። መቼ ነው ግን ቤዛን የሚተዋት? ቆይ፣ በመርዝ ግደላት ነው ያለ? እውነቴን ነው። ትቺ ይህን ነገር ለአንቺ በመናገሬ እንድጸጸት ባታደርግኝ በጣም ደስ ይለኛል። እኔ በአሁኑ ሰዓት በጣም የመረረኝና የከፋኝ ሰው ነኝ። ምንም ላደርግ እችላለሁ? እመነኝ። አልኩ እኮ እኔ ምንም ነገር አላደርግም። እውነቴን ነው። እንደተለመደው በቃ ራሱ የቀመመው መድኃኒት ሰጠኝ። ይኸው ራሱ ነው ያኔን ለኔና ለሱራፌል የሰጠን አይነት መድኃኒት ነው። በእርግጥ መድኃኒቱን የሚቀምመው ሰው ሌላ ሰው ነው። እኔ እሱ አያገባኝም። ቲጂ ግን እኔ በፍጹም ይህን ነገር ማድረግ የምችል ሰው አደለው። እኔስ ጓደኛ ላ ይህንን ነገር እንድትፈጸም የምፈቅድል ይመስልሃል? ይህንን ሁሉ ነገር ካደረግኳት በኋላ መልሼ እንደዛም ማደርጋት ይመስልሃል? ግን አሁን ሌላ ነገር መቀባጠሩን ታዩና ፍቅረኛዬ ካለችበት ፈልገሽ አምጪልኝ ሉሲ ሉሲ ደግሞ ከመጀመሮ ነው ፍቅረኛ የሆነችው ስለዚህ ብዙ ነገር አምልጦኛል ማለት ነው ለምንድነው አንቺ በማያገባሽ ነገር ጊዜሽን የምታባክኝ ነው ወይ ፍቅረኛ ከሆነችማ አሁን የነገርከኝ ምክንያት ብቻ አይበቃም አንቺ ውሻ መጀመሪያውንም ቢሆን አንቺ ማመን አልነበረብኝም ልቀቀኝ ባክ ለምንድነው ሁላችሁም በየተራ እየተነሳችሁ ጉልበታችሁን እኔ ላይ የምታሳዩት የዋህና ጥሩ ሴት አገኘው ብላችሁ ነው በየተራ የምትፈነችብኝ? እባክሽን ቲጂ፣ እሺ፣ ለምንሽ? እሺ። በቅርቡ እኮ ከሉሲ ጋር ልንጋባ እቅዱ ላውተን ነበረ። አይዞ፣ እኔ አሁንም የሰርግህን ወጪ አልነካብህም። አንድ አምስት መቶ ሺህ ብር ካገኘ ይበቃኛል። እሺ፣ አንቺ ብቻ ሉሲ ያለችበትን ቦታ ጠቁምኝ እንጂ እሰጥሻለሁ። ይቅርታ ግን እኔ ያለ ቀብድ ምንም አልንቀሳቀስም። ስልክን ከፍተህ ትሰጠኝ አካውንቴን እንድጽፍልህ ማለት ነው። ስራውን ሳትሰሪ ለምድሮ ገንዘብ የምሰጥሽ? ቆይ እኔ ገንዘቡን ሳትሰጠኝ ሰጠኝ ሥራውን አልሰራም ብያለሁ። ቀብድ ብቻ አስገባልኝ ነው ያልኩህ። ዝም ብለሽ የሆነች አንድ መቶ ሺህ ብር ብቻ አስገባ። እውነቴን ነው የምልሽ ቲጂ፣ ግን ከዚህ በኋላ ልታታልኝ የምትሞክሪ ከሆነ ቆይ፣ ይሄንን ስንቴ ነው የምትናገረው? በቃ ስራው እንደተሰራ ቁጠራው። አልኩህ እኮ ነገር አሁን ትንሽ መለስ አለልሽ? ደህና ነኝ ልጅ፣ አትጨነቂ። አሁንስ ይህን ነገር መቋቋም የምችል አይመስለኛል። ጀመረሽ ደግሞ ይሄ የተስፋው መቁረጥሽ እውነቴን ነው፣ ሰውነቴ ደክሟል፣ መተንፈስ ሁሉ እያቃተኝ ነው። አይዞሽ፣ በቅርቡ ታክመች ስድኝ ሁሉም ነገር ያበቃል። እውነቴን ነው፣ የእኔ ጣጣ ብዙ ነው። ያቺ ቲጂ እንደሆነች መቼም ኩላሊቷን የምሰጠኝ አይመስለኝም። አሁንም ቢሆን ገንዘቡ ይገኝ እንጂ ኩላሊቱን ከየትም ብያ አመጣዋለሁ። እባክሽ አክስቴ፣ ክስቴ በእኔ ተስፋ ብትቆጭ፣ በፈጣሪሽ ግን ተስፋ ትቁረጭ። ቆይ ስለ ቤዛ ለማጣራት ፖሊስ ጣቢያ መሄድ አንችልም? እዛ መረጃ ስላላቸው ማለት ይኮኑ። ምን እያልሽ ነው አክስቴ? ምናልባት እቺ ሴትዮ ወንጀል ሰርታ ከሆነ እኮ ቅዳችን ሁሉ ገደል ነው የሚገባው። እንዴት ነው ገደል የሚገባ የሚገባው እዛ ቤት ልትወስደን የምትችለው እሷ ብቻ እንደሆነች እያወቅሽ ይህ በፍጹም ሊሆን አይችልም። ቆይ የአንቺ ምኞት እዛ ቤት መግባትና ገንዘብ ማግኘት ነው አይደለ? ምንድን ነው የምትይው? አክስቴ ታውቂያለሽ፣ ያንን ገንዘብ የምፈልገው እኮ ለአንቺ መታከሚያ እንዲሆን ብዬ ነው። እኔ ደግሞ ከህመሜ በላይ የሚያሳስበኝ የዛች ልጅ ነገር ከሆነስ? ቆይ የማን ሁኔታ ነው የሚያሳስብሽ? የቤዛ እንዲያውም ለቲጂን የእሷን መጨረሻ ሳላቅ አንቺም እዛ ቤት አትገቢም፣ እኔም ምንም አይነት ሕክምና አልወስድም። ቆይ ያልገባኝ ነገር ይህ ሀሳብ እንዴት ነው በአይምሮሽ የመጣው? ይቺም ቤዛ የምትባል ሴት ከዚህ በፊት ታውቂያታልሽ እንዴ?

እንደዚህ አስቤ አይደለም፣ እንደው ነገሩን ነው። እንዲሁም ልክ ነሽ፣ ስለዚህ ነገር እንደዚህ ማለት አልነበረብኝም። ምን አርባት ሳሚን። በዚህ አጋጣሚ ማመስገን ሳይኖርብን አይቀርም። አይገርምም? እኔማ ስጦታ ሁላ እንድንሰጠው አስቤ ነበር። እሱ ቆንጆ ሀሳብ ነው። ሉሲ ግን አሁንም ክፍለ ሀገር አያቷ ጋር ናት ያለችው፣ ስለዚህ መታ ይህንን ልዩ ቀን አብረን ብታሳልፍ ደስ ይለኛል። አይመስልም? እሺ ለማንኛውም ለሳሚ ደውይለትና ከአሁኑ እኛ የሚያስፈልገንን አንዳንድ ነገሮች መግዛት አለብን ችግሩ አሁንም ድረስ ሳሚ መረጋጋት አይታይበትም። ሊነግረን አልፈለገም እንጂ የሆነ ነገር እንደተፈጠረ ግልጽ ነው። ምናልባት የማማ ጉዳይ አሳስቦት ይሆናል። ቆይ የማማዬን የሕክምና ገንዘብ ልኬለታለሁ አላልከኝም እንዴ? እሱማ ልኬለታለሁ። ያው ከአንድ ሰው ግን መጨመር ይችላለሁ፣ ማለቴ እንችላለን። የኔ ውድ እናደግባል። ኪስ ባዶ ሆነብህ አድል? አይዞ፣ በቅርቡ የእኔ የሆነ ሁሉ ያንተ ይሆናል። እሺ፣ በሳት ስለ ገንዘብ ባናወራ ደስ ይለኛል። እሺ ለነገሩ ልክ ነህ። ከእኔ ማውራት ሳይሆን ማድረግ ነው የሚጠበቅብኝ። ምን ያህል ግን ደግሞ ውድ ታውቃለህ አይደል? አውቃለሁ። እኔ አፈቅርሻለሁ። እኔም አፈቅርሃለሁ። ሄሎ እቅዴን ካከሸፍክብኝ እንደ ቀልድ አንድ አመት ሞላው አደለ? ጊዜው ግን እንዴት ነው የሚበረው። እባክህ ምንድን ነው የምታወረው? ይህን ቀን አንተ ብትረሳው ምን ያረሳው። የቤዛና የሱራፌል አኒቨርሳሪ ነገ ነው እና ቤዛን ባዳንኩበት ቀን መልሼ ነብሷን እንዳጠፋ ነው የምትፈልገው? ነገሩን አልኩህ እንጂ ዛሬ ራሱ ብታደርገው ደስ ይለኛል። ታውቃለህ፣ አንዳንድ ጊዜ ፍላጎት ራሱ በጣም ግራ ይገባኛል። ሀብቷን ከሆነ የምትፈልገው ሀብቱን ላስመልስ ላልኩህ እኮ ምንድን ነው ሌላ የምትፈልገው አንተ ሰውዬ? አንተ ማና አባው ነው ይህን ንብረት የምታስመልሰው? ያዘዝኩን ስራ ለምን ዝም ብላ አሰራ ይውል። ከመጠን በላይ እየተፈታተንከኝ ነው። እሺ በቃ ነገሮች እስኪመቻችሁ ድረስ ትንሽ ጊዜ ስጠኝ። ያው ልስጥ። ዛሬና ነገድ ሰጥቻሉ። ያበላሻውን ስራ ባበላሻበት ቀን እንድትሰራው ነው የምፈልገው። ቆይ ቀኑ አላነሰም? ይህን ያህል ከባድ ስራ ነው እንዲሰጠው። ለነገሩ ለአንተ ሰው መግደል በጣም ቀላል ስራ ነው አደለ? ሂድና እሱን የቤዛ አባት እንጠይቀው፣ በህይወት ካገኘው ማለት ነው። ሮቤል ግዴለህም፣ ይህን ነገር ትንሽ አስብበት። አስቤ ብቻ ይሻል። አሁን ወደ አክሽን ብቻ ነው መግባት የምፈልገው። ቆይ ቤዛ ከሞተች እንዴት አድርገነው ሀብቱን በእጅ ማስገባት የምትችለው? ቆይ ግን አንተ መቼ ነው እንደ ግመልሽንት ወደ ኋላ መጉተትህ የምታቆመው? እኔ የገንዘብ ችግር የለብኝም አልኩህ አይደል? እንዴ በእርግጥ እንደዛ የምትበትነው ገንዘብ የአባቴ ገንዘብ ነው። ስለዚህ የአባትህን ሀብት የምናገኝበትን መንገድ ብንፈልግ እኮ ነው የሚሻለው። ለማንኛውም ሁለት ቀን ሰጥቻለሁ። ከዚህ በኋላ ለሚፈጠረው ነገር እኔ ሳልሆን አንተን ኃላፊነቱን የምትወስደው። ሄሎ ሄሎ፣ ሮቤል ተረገምክ። ይዝጋ ቲጂ፣ መፍጠን አለብሽ፣ መፍጠን አለብሽ። ይህን ሰውየ ቀድመ ነው መገኘት አለብን። እቺ ደግሞ ሌላው አርጉም። በዚህ ሰዓት ስልክ ይዘጋል። አንቺ ደግሞ እዚህ ምን ልትሰሪ መጣሽ? የእህቴን ነፍስ ለመታደግ ነው የመጣሁት። ቤዛ የለችም እንዴ እዚህ ምን ታደርጋለች? ቤዚ አንዴ ተረጋግተሽ አዳምጪ። ምንም የማዳምጥሽ ነገር የለም። አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ ውጭ። ቤዚ እባክሽ፣ አንዴ ብቻ አዳምጪ። አሰብያትም እንደ ቤቱን ለቅቀሽ ውጭ። ልኝ ያልችሽ እኮ ነው። የእህቴ ሕይወት አደጋ ላይ ነው እያልኩ እኮ ነው። ለእኛ ደግሞ ከአንቺና ከዛ ከማይረባ ዶክተር በላይ አደጋ ሰው የሆነብን የለ ሮቤል፣ አሁንም ድረስ አንቺን ለመግለጽ ሳሚን እዚህ ልቆታል።